ተናስትልኝ በሸዋ ጠቅላይ ግዛት፣ የምንጃር ሸንኮራ ወረዳ ዋና ከተማ በሆነችው አረርቲ ውስጥ በምትገኘው ማርያም ቤተ ክርስቲያን በኦርቶዶክስ እምነት ተከታዮች ዘንድ በታላቅ ድምቀት በሚከበረው የቅድስት ማርያም የመስከረም ሀያ አንድ ዓመታዊ በዓል የግንባታ መሸጋገሪያ ተደርምሶ ሰላሳ ስድስት ሰዎች ህይወታቸውን በማጣታቸውና ከሁለት መቶ የማያንሱት ደግሞ ጉዳት የደረሰባቸው መሆኑን የሰማነው በታላቅ ሐዘን ነው። የግንባታ ስራዎች ዓለም አቀፋዊ ደረጃዎችን አሟልተው እንዲሰሩ ክትትልና ቁጥጥር በእጅጉ ላልቶ የባለስልጣናት ኪስ ማደለቢያ በሆነበት በዚህ የሙስና ዘመን እንዲህ ዓይነት አደጋዎች በጣም ተበራክተው የዜጎች ህይወት በከንቱ እየተቀጠፈ ይገኛል። የአማራ የህልውና ትግል በስኬት ሲጠናቀቅ ከሚገኙት በርካታ ቱርፋቶች መካከል አንዱ ከሙስና የጸዳ ስርዓት መሆኑን በዚህ አጋጣሚ ማስታወስ እንወዳለን። ህይወታቸው ያለፈውን ወገኖቻችንን ነፍስ ቸርና መሃሪ የሆነው ፈጣሪ በአጸደ ገነት ያኑርልን፣ ወዳጅ ዘመዶቻቸው ይጽናኑልን፣ ይበርቱልን። ድል ለአማራ ፋኖ ሁሉ! ድል ለአማራ ህዝብ! ድል ለኢትዮጵያ ህዝብ! አመሰግናለሁ። እስክንድር ነጋ ነኝ። ካፋሃድ